ሀይሚ ተስፋ ቆረጠች። ብሩኬ ሀይሚን ሊቀማ ነው፣ በማን እንዴት አትሉኝም? ሌላ ደግሞ ብሩኬ ሊከሰስ ነው። እኔ ግራ የገባኝ ነገር ዳኒ ብሩኬን ምን ብሎ ይሆን የሚከሰው? ወይ ጉዴ! ዳኒ ግን ደህና፣ እግዜር ይማርህ። እንደው እንደሱ ጠረማምሶ ለቆህ እንደው ጥርሶህ እንደው አለ ተርፏል። ሀይሚ ተስፋ የቆረጠች ትመስላለች። የዝምታን ትርጉም የሚያውቁት በሰው ወሬ የቆሰሉ ናቸው። ማንም ምንም ቢለኝ ምንም አልሰማም። ዝምታ ወርቅ ነው። ዝም ማለቴን በሌላ ነገር አትውሰዱብኝ። ዝም ስላልኩ ያልተጎዳውና ያላዘንኩ አይም ሰላችሁ በጣም አዝኛለሁ። መናገርም ያለ ቦታው ሲሆን ጥሩ አይደለም እያለች ነው በነገራችን ላይ

ሌሎች ውስጥ እንደ አንዱ ብቻ ነው። አንዱ ብቻ ከሆነ ተመስገን፣ እንኳን ሁሉንም አላስጨረሰው። እንግዲህ ያው በህመም ለማሾፍ ፈልጌ ሳይሆን ያላቅማችሁ አትንጠልጣሉ ልላችሁ ፈልጌ ነው። ምን አለ በቁመት መጥና እንኳን ብትታገልና እያላቅማችሁ አትንጠራሩ ልላችሁ ፈልጌ ነው እንጂ ስለተደበደበ ደስ ብሎኛ አይደለም። ብሩኬም ይሄን በማድረጉ መጥፎ ነገር እንደሚገባ አይናው። ነገር ግን ቡራ፣ አረ ባክህ እንደው ባክህ ብዬ ነበር ነው እኮ ይሄ ልጅ ጦስ ሊሆነብህ ነው። እያላቅሙ የሚንጠራራ ንቀተው አላልኮም ነበር? አይ ቡራ፣ ለማንኛውም እንግዲህ ምንም ማድረግ አይቻልም ከሆነ በኋላ። ነገር ግን ብሩኬን ሌላ ጦስ ውስጥ እንዲያስገባው እየፈራው ነው። ሌላ ሀይ ሚን ሊቀማ ነው። እናንተ ትናንትና ነዳኔ ቤት ሄዳ ሀይሚ ከኋላ ሆኖ ያለው ልጅ ምንድን ነው? ፍዝዝ ድንግዝ ድንጉጥ ብሏል። እንደው በፍቅር እንደው ልቡን ድንጉጥ አደረገችው። እንዲህ ሀይሚዬ ሚዬ ብዙዎቻችሁ እያቀናበራችሁ ነው። እሰይ የእናንተ ነገር እንግዲህ፣ ኑ እያላችሁ ደግሞ ሌላ ጦስ ልታመጡብን ነው አደለን? እኛ እስከ ዛሬ የለፋንበትን ነገር ዋጋ አታሳጡብን። በእናታቸው አብሮ ይሁኑ፣ አፈቅርሻለው በላት እንዲ። ከመጀመሪያው ጀምረን እኮ ሀይሚና ብሩኬን እየቆሰቆስን ፍቅራቸው እንዲደራ ያደረግነው እኛን ታቃላችሁ አደለም? ስለዚህ ባካችሁ፣ በህግ አምላክ ነገሩ ከዳኒ ጋር ከምታደርጓት እዚህ ጋር ብታደርጓት ይሻላል። ይሄ ቢያንስ ትንሽ የተሻለ ነው። እና እነ ዳኒ ቤት አንድ ሸበላ ትናንትና እንግዲህ ከኋላ ሆኑ እንዲሁም ምን ልበላችሁ፣ ጆሮዬ እየጠበኑ መናገርም አቅቶታል። ፍዝዝ ድንግዝ ብሏል። በፍቅሯ ነው መሰለኝ እና ያው አይኑ ውስጥ ገብታለች። ሰረቅ እያደረገ ሲያት ነበር። ስቶፕድ፣ ሰውዬ ስቶፕ! ያን የመሰለሽ የበላው ጎረምሳ እያላት አንተ አይንህን እንዴ፣ አይንህን አንሳ። ለማንኛውም ኮሜንታተሮች፣ ቲክታከሮች ምናምን ስቶፕድ ስነስርዓት ነገር አታቃጣጥሉ። ምክንያቱም እንደዚህ እያደረጋችሁ ቪዲዮ ከሰራችሁ እሷ ሊመጡ ይችላሉ። ምክንያቱም ዩትብ ቪው ምናምን ስለሚፈለግ እሱ ዩትብ ቻናል አለው አብረ ንስራ ሊላት ይችላል። ከዛ በኋላ ሀይሚና ብሩኬ እየበለጠ ይራራቃሉ ማለት ነው። እሷ ደግሞ አብረ ንስራ ሲላት ብሩን ለማብሸቅ ልታመጣ ትችላለች። ምክንያቱም ካሁን በፊት አሳያለው አሳያለው ስትል ስለነበረ፣ ሀይሚዬ፣ ስለዚህ ነገር አታቃጣጥሉ፣ የእውነቴ ነው። እንደዚህ አይደረግም እንዴ! ቢያያትስ ቢያሽኮርም ሀይሚን እንኳን ቤታቸው ሄዳ እንደው መንገድ ላይ ስታልፍ ያያት ወንድም እኮ ድንጉጥ ብሎ ድርቅ ብሎ ነው የሚቀረው። ቁንጅናዋ ምን ይመሰከርላታል። ያያት ሁሉ ነው የሚፈልጋት፣ ያያት ሁሉ ነው የሚወዳት። ግን ደግሞ የሚወዳችሁ ያያችሁ ሁሉ ስለወደዳችሁ፣ በቃ ስለተመቻችሁት ብቻ ይሄ ሰው አብራችሁ የሚቀጥል ሰው መሆን አለበት እንጂ የወደዳችሁ ሁሉ አብራችሁ አይሆንም። ገባችሁ አይደለም? ልጁ ስላያት ስለወደዳት ለሀይሚ ይሆናል ማለት አይደለም። ለሀይሚ የሚያስብላት የሚጨነቅላት ብሩኬ ነው። ገባች አደለ? እስከዛሬ በስነ ስርዓት ምንም ነገር ሳያደርጋት መለገስ ማለት ነው። ያሁን ዘመን ወንዶች እኮ ባለ አብራቸው ከሆኑ ከሆናችሁ ወዲያውኑ በቃ ሌላ ነገር ነው የሚጠይቋችሁ። ቡራ ግን በስነ ስርዓት ሴትነቷን አክብሮ በስርአት ነው ይዟት ያለ። እንደ ብሩኬ የሚያከብራትና የሚሆናት ሰው ስለሌለ ሀይሚን ደግሞ ሁላችንም ስለምንወዳት ምርጥዬ ቆንጅ የልጅ ስለሆነች ቆንጆ ባል እንጂ እንዲኖራት የምንፈልገው ያልሆነ ሰው እንዲሆን አይደለም። ምክንያቱም ዝም ብላችሁ ካገኛችሁ ጋር እ አትለጥፏት ስቶፕድ ከዳኔ ጋር ከምታደረጓት ግን ይሄ ይሻላል። ከዳኔ ጋር ጭራሽ አድርጋችኋትም ነበር ና እንግዲህ። ብሩኬ ትናንትና ና ሀይሚነ ዳኔ ቤት ስለሄደሽ በደንብ ነው የሚያኮርፈው፣ በደንብ ነው የሚቆጠው። ምክንያቱም እሱ እንደዛ አድርጎት እሷ ስትሄድ ሊያኮርፍ ይችላል። ብዙዎቻችሁ ደግሞ ሀይሚን በጣም እየወቀሳችኋት ነው። ገባችሁ አይደለም? ለምን ሄድሽ? አፍቅረሽው ነው ወይ ሄድሽ አፍቅረሽው ነው ወይ ሄድሽው ስለምታፈቅሪው ተጨንቀሽለት ሄድሽ እያላችሁ ነው እንደ ማርያምን እንደ በቦታው ስትሆኑበት እኮ ምን እንደምታደርጉ ቅጥ ነው የሚገባችሁ፣ እያንዳንድሽ ማለት ነው። ተቀማጭ አቃማጭ፣ ቋሚ ተቅለብላቢ ይባላል። እናንተ ዝም ብላቸው ቁጭ ብሏቸው አታቃምጡ። ምክንያቱም ሀይሚ ሄደችበት ምክንያት ተናግራለች። ሁላችሁም ግን ባለጌናት ለምን ሄደች? ወንድ ቤት ጭራሽ ሄደች። ቡራ እኮ አልሄድም ነበር ቤቷ። ይህኔሽ የበላ ለአንተ ቆንጆ የሆነች ሌላ ሴት ነው የምትገባ። አረባክሽ ለራስሽ ፈልገሽ ይሆናል እያንዳንድሽ እያንዳንድሽ ለራስሽ ፈልገሽ ነውን ሀይሚን የምትሳደቡ? ብሩኬን ትታ ለምን ሄደች ቤቱ? ምን ልስራ ሄደች? እንዲለያዩ የምትፈልጉ ሰዎች፣ ሴቶች በተለይ ለራሳችሁ ፈልጋችሁት ነው። ብሩኬ ሸበላ ነው ደግሞ ሰሞኑን መኪና ገዝቷል። በቃ እንዲ ነው። እንደ ድምታ አጮልቃችሁ አጮልቃችሁ እያያችሁ ያላችሁት። እሱ ከሀይሚ ውጭ ማንንም አይፈልግም። ሲቀጥልና ሲቀጣጥል ትላለ። ሀይሚዬ ለምን ሄደች ካላችሁኝ ሀይሚ ሄደችው ዳኒ ብሩኬ ሊከሰው ስለሆነ ሀይሚ ለብሩኬ ምን ያክል እንደምትጨነቅለት እዚህ ጋር ማወቅ ትችላላችሁ። ገባችው አይደለ? መቼም ሀይሚ ዳኒን ወደው ነው ብትሉ ማንም ሊያምናቸው አይችልም። ይህን ፉጭ እንግሪት ጉንጃ ቸርፊት እንዴት ነው ምትወደው? እንዴ እና ሀይሚ ሄደችበት ዋናው ምክንያት ቡራን ስለምትወደው ስለምታከብረው ምንም ነገር እንዲሆን ስለማትፈልግ፣ ሰማች አልሰማቻትም። እንዴ እስር ቤት እንዲሆን አልፈልግም፣ ታስሮ ማየት አልፈልግም እያለች እኮ ነው። ምንም እንዲሆንባት አትፈልግም። ገባች አይደል? እልህ ይዞ አተናዳ ነው እንጂ ሀይሚ ከቡራ ፎንቃ ብትሉ ፎንቃ ነው። እንዴ ሲቀጥል ደግሞ በጣም የምታስብለት የምትጨነቅለት አትናገርም። አንዳንዴ ኮ ማይናገሩ ሲጀምር ሀይሚ ማለት ነው እንደዚህ የሆነ በቃ የሆነ አይናውጣ ነገር አይደለችም። ሺ የሚባል ነገር አላት እና ደግሞ ሲቀጥል ደግሞ ራሷን ማስከበር ትፈልጋለች። ማንም ሰው እንዲነቃት አትፈልግ ወንድን እንዲያረሽ ምናም እንዲላት። እና አሁን ሀይሚ የሄደችበት ምክንያት በዳኒ ከሱት ብሩኬ እንዳይታሰር ትፈልጋለች። ገባችሁ አይደለም? እንዳይታሰር ትፈልጋለች። ለዛ ነው እንጂ ሄደችው ሀይሚ ዳኔን አፍቅራው ነው ፈልጋው ነው ብሩኬ ልታናድር ነው አይባልም። አትበሉ እናንተ ጥርሱን አውልቆትና ታዲያ ቢከሰው እኮ ብሩኬ የጥርሱ ዋጋ ይከፍላል፣ ይታሰራል። ገብቷችኋል? አካል አጉድሏል። አካል ያጎደለ ሰው በደንብ ነው የሚታሰረው። ሲቀጥል ሲመተው ካሜራ አለ፣ በቪዲዮ ተቀርጿል። ያን ነገር ያሳያል። ከዛ በኋላ ብሩኬ ወደ መቀመቅ ነው የሚገባው። ገብቷችሁ አይደለ? ስለዚህ ሀይሚ ላይ አትፍረዱ። ገባችሁ? አሁን ብሩኬ፣ ሀይሚ ሳትሄድሽ ዝም ትበለው ዳኒ፣ ዝም ትበለው ና ዳኒ ሰሰው ብሩኬን፣ ከዛ ሲታሰር፣ እያንዳንድሽ ሀይሚን ነው የምትወቅሱ። ሀይሚ፣ በአንቺ ምክንያት ነው በአንቺ ምክንያት ነው አንቺ ነሽ ነገሩን አቀጣጠልሽ፣ አባበሰሽ ብላችሁ ያኔ ትወቅሳላችሁ። አሁን ግን ለምን ሄደች ብላችሁ፣ ሩዋንዳ ሩዋንዳ ሩዋንዳ አይ፣ ከባድ ነው በእውነት ከባድ ውጥንቅጥ ውስጥ ነው የገቡት እነዚህ ልጆች። እንደው ከማንም ጋር ባይሰሩ ነበር የሚሻላቸው። ከሁሉም ከሁሉም በላይ ሶስዬ ናት ዋናዋ ተጠያቂ ማለት ነው። ጋጠወጥ እና አንቺ አንቺ እንደው ሼም የለሽም። ብትጣሉ እንኳን አጠይቂው እግዚአብሔር ይማርሻ አይባልም። አረታይ ተይ እንጂ ሶስና ሶስና ተብዬዋ አንቺ በልቶሃጅ አንቺ በልቶሃጅ። ይው ሀይሚ ለቡራብ ላይ እየተንከራተተች ነው፣ እንዳይከስባት እየለመነችው ነው። አንቺ ስ እንዲድንልሽ አጥሚቱን ግንፎን ምኑን ምኑን አቲም እንዲህ ለባለሽ ጠግኝው እንጂ ጠግኝው እንዴ አንቺ ሙያው ጅል ሙያ ነገሩ አይኖርሽም። እንዲ እንዲ መቀባባት መለቅለቅ አመድ ምናምን ነው እንጂ ሙያ ያላት አትመስለኝም። ትሞላቀቃለች። እንደዚህ አይነት ሞልቃቃ ሴቶች በእውነት ሙያ የላቸውም። ዝም ብለው ናቸው ወሬ ብቻ ናቸው ቱሪናፋ እና ሀይ ሚሌ፣ ሁልሽም አትፍረጅ ልላችሁ ፈልጋለሁ። ቀጥል ደግሞ እዚህ ልጅ ጋር አታርጉ እናንተ። ክፍተት ለመፍጠር በጣም ነው ጥረት የምታደርጉት፣ አታድርጉ። እነሱ እንደ ስታደርጉ ለቢዩ ብሎ ሊመጡ ይችላሉ፣ ግን ሊያራረቃቸው ይችላል። በመሀላቸው ሰው ከገባ በጣም ከባድ ነው። በነገራችን ላይ ና እንደምትታረቁ ተስፋ አድርጋለሁ፣ እንደ በፊታችሁ እንደምትሆኑ እኔ። ሲጀመር ብሩኬ ና ሀይሚ ገና ከመጀመሪያው ጀምሮ ነው የምከታተላቸው እና ደግሞ በጣም ነው መወዳቸው። መወዳቸው ደግሞ የሚሰሩት ስራ ሪል ነገር ነው አይሰክሱም፣ አይዋሹም ምናምን። አሁን ላይ ግን በቃ ወደዛው ሊቀላቀሉ ነው።